ሌሎች አንዱ አለም እንገዳይ ነው የምታደርጉት ማለት ነው። እናንተ ስለፈለጋችሁ ጥላቻው ስላላችሁ ምክንያቱም እናንተ ቢሁን እርግጠኛ ሁኝ በጣም እርግጠኛ እኔ ለቀደም እንትን ያላችሁ አይመስለኝም። ምክንያቱም አንዱ አለም ሞተ ማለት የኦሮሞ ሙዚቃ ሞተ ማለት ነው። መቀለቅ አንዱ አለም እስር ቤት ቢገባላችሁ አንድ ቴዲ አፍሮ ሊወዳደር የሚችል ምርጥ ዘፋኝ ስለመጣባችሁ ደስታችሁን አትችሉትም። እውነቱን ልንገራችሁ፣ ምክንያቱም በቃ ኢንዱስትሪ ከበር ይደረግ የሁላችሁም ቢዝነስ ነው የአድማችሁም የገዥው የሙዚቃው ኢንዱስትሪ አደለም። ይህ ጋደሚት ይህ ቤቢ ከእናንተ የበለጠ የሚያስ በጣም በጣም በጣም በጣም ብዙ ሰዋል፣ በጣም ብዙ ሰዋል። አላማችሁ አንድ ነገር ሳይሆን አላማችሁ የሙዚቃው ኢንዱስትሪ መድደል ነው። ይሄ ሁ ይሄ ሁላ ይሄ ሁላ አሁን የሚለው ምክንያቱ ቴዲ አፍሮ የሚሸፈንበት እኝም የኦሮሞ ዘፋኞች አሉ። ምቀኞች፣ ለምን ተበለጥን የሚሉ እንደ ሙዚቃ ኢንዱስትሪ የሚያዩት ሳይሆኑ፣ ደስታችሁ ናቻላችሁ በቃ እውነታዊ ምክንያቱም ገና አልበሙን ከማውጣቱ አሁን እዚህ ጋር በቃ ወይምድረ አዝማሪ ጠልቆ አዝማሪ በሙሉ በ ይህ ልጅ ወጣ፣ ይሄ ልጅ ተሰበረ። ታደለ ገመችም እያረጀ ነው። ጫላሆንን ጴንጤ ያርጋችሁ ታል ማን አለ ማንም። ተመልሰው ቁልቁል የኦሮሞ ወንድ የሙዚቃ ኢንዱስትሪ ማን ይመጣል? ሌላ ማን አለ? እንግዲህ በአንድ ድንጋይ ሁለት ራስ ይባላል። የምትፈልጉት አለማው እዛ ጋር አጫሉ፣ እዚህ ጋር ደግሞ ይሄን ጋር ማለት ነው። ስለዚህ መሰበር አለባችሁ እናንተ ደስ የሚለው ፋን ነው የሚል ፕሮፋይል አርግ እና ምን መደረግ ነው ያለበት? መደረግ ያለበት ፍንት ዘጋና ያ እውነታው የሚያወጣ ህግ አለ እውነታውን የሚያወጣ ህግ አለ። እናንተ ስላላችሁ አይደለም ወይንም ደግሞ እናንተ ስላወራችሁ ሳይሆን ህግ እንኳን ቢፈታው የአይምሮ ጸጸት፣ ይባላል የአይምሮ ጸጸት አይፈታውም። እሱንም ሰው ያደረገው ገባችሁ እንዴ? ለእኛስ ቢሆን ዘፈኑን ለሚሰማው ሳይሆን እኛ ራሳችን እኮ አሁን አንዷ ለሚጋልን እኮንም የኦሮሞ በነገራችን ላይ ሙዚቃ ቋንቋ ኢንተርናሽናል ቋንቋ ነው፣ ላንጉጅ ነው። ስለዚህ ሰማሹ አልሰማሹም፣ ቢቱ ከተመቸሽ እኔ አሁን እንግሊዝኛ አውቄ አይደለም ሙዚቃ ማዳመጠ፣ ግን ኢንዱስትሪውን ይዝብሻል። የአንዱ አለም የሙዚቃ አልበም ምን ያህል እንደሄደ ታቂዋለሽ፣ ምን ያህል አዋርድ እንደወሰደ ታውቁታላችሁ። ስለዚህ ቅናት አለባችሁ። በልጁ ልጇ ኃይለኛ ዘፋኝ ነው። እና ገና ከመውጣቱን እንደዚህ የተበላው ምን ይታወቃል። እናንተ ስጅክ ካለበት ምን አርጋችሁ ልካችሁበት እንደሆነ አይታወቅም ልጁ ይህንን ነገር እንዲያደርግ ውስጡን ታሳብዳችሁት ከሆነ። ስለዚህ እና መጠርጠር ካለበት የሙዚቃ ኢንዱስትሪ አንዳንድ ሰዎች መጠርጠር አለባቸው። ልጁን በሌላ በኩል አስደረጋችሁት ከሆነ ስለዚህ ከተጠረጠረ አይቀርም። እንደውም አንዳንድ ታዋቂ ዘፋኞችን ወደ እስር ቤት ጎረ አድርጎ መመርመሩ ሳያዋጥ አይቀርም፣ እንደዚህ ምናምን ድራማ ተሰርቶበት ከሆነ ምክንያቱም ያለንትን ያለንትን በጣም ተለጠጠ ያለመጠን ለጠጣችሁት፣ ያለመጠን በጣም ለጠጣችሁት እና እንዳንሳሳው ልጁ ፍሪ ሆኖ አልተለቀቅም። ገባችሁ? ፍሪ ሆኖ አልተለቀቅም። በህግ ስር ነው ያለው። ምንድን ነው እሱ ላይ እንደዚህ ትኩረት የተሰጠው? ይ ሌሎች ዘፋኞች እኮ አሉ የተኮሱ፣ ሌሎች ዘፋኞች እኮ አሉ የገደሉ፣ ሚስታቸውንም ባይገሉ ሰው የገደሉ ዘፋኞች አሉ። የሆኖሙ ዘፋኞች ይሆኑ እነሱ ላይ እንደዚህ አልተለጠጥም።

ሊያጠፉት ሲሉ እንደዚህ ነበር የተችበት በሌላ ወገን ማለት ነው። እና እንደዚህ ነበር በዛ ሀበሻ በምናምን በምናምን ስሙ ሲጠፋ ነበር፣ ዛሬ የኛዎቹ አብረው ይሉ ነበር። ዛሬ እየሆነ ያለው ነገር ምንድን ነው? ይኸው ፍቃይ አብረው የሚያሙ አብረው የሚሳደቡ አብረው የሚያጮጩ ናቸው። አቶች ነገሩን በግሌ በራሴ አመለካከት ሊያው የሚል የለም። ሊያውም በራሴ በግሌ ነው የማየው ነገሮችን የማንንም ነገር አልሰማ ልሰማም አልችልም። አልሰማ አንተ በሄድከ በተነዳ ሁን ያልነዳ እና የአንድ አለም ነገር ከዚህ የተለየ ነገር አይደለም። አንደኛ ደግሞ ቤተሰቡ ራሱ እንደዚህ አይነት ነገር ማለት ነው ትንሽ ይከብዳል። ደግሞ በጣም የሚገርማችሁ ታርጌት ታርጓ እንደለሙን የሚያወሩ ሰዎች ትናንትና ሀጫሉ ጫሉ ላይ ሲያወሩ የነበሩ ሰዎች ናቸው። ዘ ሴም ፐርሰን ናቸው ዛሬም የሚያወሩት አይቻቸው፣ በጣም ታዘብኳቸው። ተመሳሳይ ሰዎች ትናንት ሀጫሉ ሲያዋርቱ ጫሉ ሲሰሩ የነበሩ ሰዎች ዛሬም ደገሙት። አንዱ አለም ላይ ማለት ነው ሳስበው፣ እነዚህ ሰዎች ኦሮሞች ናቸው። ሌላው ያውራ፣ ሌላው ስላወራ ስላላወራ የሚጨምረው የሚቀንሰው ነገር የለም ግን ትናንትና አጫኑ ሲሳደብ ትናንትና አጫኑ ሲያማ ትናንትና ፊት ለፊት ሲናገረው የነበረው ሰውዬ እውነቱን ውሸቱን ሳያውቅ ዛሬ ተመሳሳይ ነገር አንዱ ላይ እያደርጋል። ከባድ ነው ማለት ከባድ ነው። ምክንያቱም እንዲህ ነው ብለን የማንልበት ህግ ይዞታል። ተጠርጣሪ ተይዟል። ተጠርጣሪው ህግ እስከሚፈርደው እስከሚያወጣ ድረስና ደግሞ ምንም አይነት ማስረጃ ካልተገኘ እኛ ማንንና ነው እሪ የምንለው? በግድ ገዳይ ማድረግ ከባድ ነው። ልጁ ለእኛም ጥሩ አደለም። ምክንያቱም ካልገደለ ለሌሎቹም እንደዚህ ጭፍ ውስጥ ዘንዱ ሰዎች ደግሞ አሉ። በሴትነታቸው በደል የደረሰባቸው ሁሉም ወንድ የራሳቸውን አይነት ወንድ የሚመስላቸው ሰዎች ወንዶች ደግሞ አሉ፣ ሴቶች አሉ። አንዷለንም በቃ እንደዚህ ይመስላት መሰለኝ እና እሱ ቆይ እንዲያርጎ ለምሳሌ እንደዚህ አድርጎ ለእሷ ለእሷ እስከ ጫፍ ድረስ የሚቆም ኦሮሞ የለም እንዴ ህጉ የለም እንዴ እኔ ራሱ ሊገባኝ አልቻለም ለምን ቤተሰቡ እንደዚህ ወደ እናንተ ለምን እንደ ጮኸ ራሱ ትንሽ በጣም ግራ እየገባኝ ነው ትንሽ ግራ ይገባኛል እናንተ መጀመሪያ ለህግ ተገዝታችሁ ነው እናንተ ስለ ህግ የምታወሩት መጀመሪያ ለህግ ተገዙ ህግ አለ ብለሽ ነው ወይ የምታስቢው ህግ እሺ ህግ የለም ብላችሁ ነው የምታስቡት እናንተ አይደለም። ደሞ በጣም የሚያስቀኝ ነው ነው ታውቃላች በጣም የሚያስቀኝ እንዳልቻችሁ ስለሰባ ማለት ነው በጣም የሚያስቀኝ ማለት ነው እኔ እንላችሁ አሻራ እንደዚህ ሆነ ደሃ ኮሮና አሻራ እንዴት ነው እንዴት ነው አሻራ የአሻራ ነገር ተታወርት አሻራ ተመርጦ በጣም ውድ እንደሆነ ታውቃላችሁ ኢቨን ራሱ የአሻራ ማሽኑ እንኳን ቢኖራቸው እራሱ አሻራውን መርማሪ ምናምን ምናምን ነገር እኮ በጣም ትንሽ ሰው ያለው በእኔ ድሮ የነበርኩ ጊዜ ትንሽ ይለኛል። ፋዘር የሞተ ጊዜ እንደዚህ አሻራ ምናምን ስንጠይቅ ኢትዮጵያ ውስጥ አንድ ሰው ነበር አሻራ አንድ የተማረ ሰው በቃ ስለ ሬሳ መርምሮ ምናምን የሚያውቀው እንደዚህ እና አንድ ሰው ነበር ይላሉ። ግን አሁንም ስቲል ውድ እንደሆነ ግን አይ ቲንክ እነዚህ ልጆች ትንሽ ታዋቂም ስለሆኑ መንግስት ጠበቅ ያለ ምርመራ ሊያደርግ ይችላል ብዬ ነው የምለው። ጠበቅ ያለ ምርመራ ሊደረግ ይችላል ይኖራሉ፣ አይደለ አሁን አሁን አሁን ሊበዛ ይችላል። ስለ ከሀያ አምስት አመት በፊት ሜ አባት የሚተ ጊዜ ነው የማውቀው እና ኤኒዌይ ሌላችሁ ግን የፈለግኩትን ትንሽ እንትን አላችሁ፣ አከረራችሁት፣ ዙሩን እና አንዳንዴ እንዲህ አርጉ ከማለት ይልቅ ባለው ነገር ላይ ተወያዩ፣ ወደ ውይይት ብትወስዱት ነው እንጂ ሁሉ ጊዜ መርማሪዎችን ውሸት አማረግ ፖሊሶችን ውሸት አማረግ አንዱ አለምን ደግሞ ገዳይ አርጎ መሳሉ ትንሽ ቢቆም ምን ይመስላችኋል? ምን ነው በወታደር ተደፍራ የሞተችው የኦሮሞ ትንሿ ልጅ ማን ነበር ስሙ? የእሷ ጉዳይ እንደዚህ አላቃጠላችሁ ሆይ ለምን እንደዚህ አላቃጠላችሁ ስት ንገም ማን ነበረ? የሆነ ሸዋ ላይ ነው ምናምን ነገር ህጻለች በወታደር ነው በምናምን ደፍሮ የተገደለች ህጻን ልጅ አለች ሲምቦ። አሁን ስለ ሲምቦ ምንም አታወሩም ማለት። እዚህ ህጻን ልጅ የ13 ምናምን አመት ልጅ አይደል የ11 የስምንት አመት ልጅ ናት። ስለዚህ ነው ያውራ ሰንታችኋል። ለምን የደህና ልጅ ናት። ተራ ኢትዮጵያ ልጅ ናት። የሷ ነፍስ የ10 አመት ልጅ የ8 አመት ወይ 10 አመት ልጅ አንድ የተናገረ ሰው የለ አንድ ሰው ይሄ ለምን እንዲያውም ልታሳዝናችሁ የምትችል ያቺ ህጻን ልጅ ናት። ህጻን ልጅ በቆሸሸ ፖለቲካችሁና በቆሸሸ

የሚፈርድ ወንድሙ እኮ አላት ወንድሟ ራሱ እዚህ ቲክቶክ ላይ መጥቶ ነበር አደለ ኧረ አንድ የሆነ ደግሞ ጉዴ የላለ እዚህ አስሬ እየወጣ ከእሷ ጋር የበላችሁ የጠጣችሁ ምን እኔ እኮ የሳስበው ምን ያርጓችሁ እነዚህ ልጆች የሚያውቁት ነገር ስላለ ነው ምናልባት አስታርቀው ይሆናል በጣም እኮ ብዙ ነገር እኮ አለ ግን ማውራት አይቸዋል ምክንያቱ አያችሁ ሚስጥር ሁሉንም ሚስጥር ድብቅ ነው የምታርጉት ገባችሁ ብ ሚስጥር ስለዚህ ሚስጥራቸውን እነሱ ያዝ ውስጥ አድርገው ቁጭ ከዚህ በፊት እንትኑን ያውቁ ይሆናል ፕሮሰሱን ያውቁት ይሆናል ያለውን ችግር። ለዚህ ነው እንዲያውም እኔ እንዲያውም አሁን እነሱን አይቼ አንዷንም እንዳልገደለ ነው የሚሰማኝ። ለምን ነው ካላችሁ እነሱ የሆነ ውስጣቸው የሚያውቁት ነገር አለ። ቢገል ኖሮ የመርበትበት የመፍራት ግን እነሱ ስለሚያውቁት ሁሉን ነገር ስለገባቸው፣ ፎ ብልጭ ብለ እንዲያውም ዛሬ መስከረም ወጣ።

ራና ወጣቶች ነው የሚሏችሁ፣ እንደኛ እንደ አዲስ አበባ ልጆች በኋላ ሌላ ችግር እንዳመጣባችሁ ራ ነው የሚሏችሁ። ኧረ ጦስን ውሰዱ ጦሱን፣ ጥንቡሳ ቦሱ። በተለይ እሱ ልጅን ባትነኩት ደስ ይለኛል። እንዳትነቁት። እሱን ስትነቁት የእናንተ አይነት አስራ አምስት ይላካል። ይህንን እንዳትረሱ። ወደ ላይ፣ ወደ ታች፣ ወደ ጎን፣ ወደ ግራ፣ ወደፊት፣ ወደ ኋላ ሊላክ ይችላል። የኦሮሞ ብርቅ ልጅ እንትና ራችሁ ነው ብርቅ ልጅ ብታርፉት እሱም መንካት ትንሽ መስ እንት ያስከፍላችኋል። ምን ኦሮሞ ሞንክ ሌላ ሰው በትተው ጥሩ ነው መተው ይሻላል። ምክንያቱም ልጁ ከማንም ሰው ጋር የሚነካካ ልጅ አደለም ከዛ ላይ እናንተ ዛሬ አጋዝ ነንጓዴ ለምትሉበት መስዋዕት የከፈለ ልጅ ነው። እንደ እናንተ እዛ ቂጡን እየሰቀለ አምስት ልጅ ወልዶ አደለም ፊት ለፊት የተጋፈጠ ቤተሰቡም እሱ እና ብትተው ይሻላል። አይ ጉራ ብቻ ነው አይ ጉራ በእሱ ተው ተው ተው ተው ተው የዛ ሀገር ልጆች መስዋት የከፈሉ ናቸው። እንዳትነኩት እሱን እንደው ቀና አብላችሁ ባታያቸው ራሱ ደስ ይገኛል። አይናችሁ ደሚል በስ አፈር ብሎ አፈር ያስበላችሁ በተለይ እሱ የምታነሱት ማለት ነው ብትተው ጥሩ እከ እከኩላ ከብት እኛ ላይ የለመዳችሁት እና እዛ ላይ የምትወስዱት እኛን እንደፈለጋችሁ እኛ እዚህ ቁጭ ብለን ተናገርንም አልተናገርንም። እነሱን ግን ተዋቸው። ይህን የምንላችሁ በልጅሽ ምን አገባ፣ ለምን ነው በልጅ የማየው እኔ እናት ዋለው ላፈርልም እንዲ እንዘላችሁ፣ በልጅሽ ይሁን ከመጣ መቀበል ነው መጀመሪያ መጠንቀቅ ነው። እውነታውን የሚያወጣ መርማሪ እኮ አለ ነው እኮ ብላችሁ አንዳንድ ሰዎች ኤክስትሪም ትሄዳላችሁ፣ አታርጉት ነው ያልኳቸው። ያለት ኤክስትሬም ኤክስትሬም በቃ ኤክስትሬም፣ እና የእናንተ ደግሞ በጣም እንዲመለጠጥ እኔም እንዳስብ አደረገኝ። እንዳስብን እኔ አሁን ዝም ያልኩትኝ፣ አሁንም ቢሆን እኔ ለማንም የማዳላበት ምንም ምክንያት የለኝም። እንደ ማንኛውም ሰው ከልቤ አንድ እንደዚህ ሴት ልጅ አንድ ወጣት በቃ የራሷ የሆነ ስዕል አስቀምጣለች፣ ግን እንዴት ሞተች የሚለውን ነገር ላይ እንደ እናትም እንደ አባትም እንደ ሴትም ባውቀው ደስ ይለኛል። ባውቀው ግን ብዙ ደግሞ ነገሮች ስላሉ ምን ይዞ እንደሚመጣ ኦፍኮርስ ኦፍኮርስ፣ በኦሮሞ በኦሮሞ እንደዚህ አይነት ነገር ኦሮሞ የራሱ ሴር ነገዳ የአባ ገዳ ስርዓት አለ የገዳ ስርዓት አለ ኦኬ ኦሮሞ አንዱ አንዱ ሲገዳደር ጉማ የሚባል ነገር አለ። ጉማ ማለት ያ ንብረትም ይሆናል ገንዘብም ይሆናል ምንም ይከፈልና የሚቀጣውን ተቀጥቶ በስርም ከሆነ ግን ለቤተሰብ ደግሞ ካሳ ከፍሎ የሚቀጣውን ተቀጥቶ የእሱ ቤተሰቦች እንዳይገደሉ የእሱ ቤተሰቦች ምንድነው ኃጢአት ምንድነው የሚባለው? ብድር እግዚአብሔር እንዳይበድር እግዚአብሔር ሌላ ነገር ለሚወልደው ልጅ ምናምን ነገር እርግማን እንዳይሆን